የአፍሪካ አስር እጅግ ኃያል ወታደራዊ ሀገራት፣ ኢትዮጵያ ስንተኛ ደረጃ ላይ ትገኛለች? የዓለምና የአፍሪካ የኃይል ሚዛን። ዓለማችን ከመቼውም ጊዜ በላይ በጦርነት እሽቅድምድም ውስጥ ትገኛለች። የጦር ኃይል የሀገራት ኃያልነት ዋነኛ መለኪያ በሆነበት በዚህ ዘመን ከመሳሪያ ምርት ፍክክር እስከ ቀጠናዊ ግጭቶች የዓለምን ምህዋር ተቆጣጥረውታል። የአፍሪካ ሀገራትም ቢሆኑ የሉዓላዊነታቸውን የግዛታቸውንና የዜጎቻቸውን ደህንነት ለማስጠበቅ እየተጉ ነው። እንዲሁም የውስጥ ታጣቂ ቡድኖችን ለመቆጣጠር ከፍተኛ በጀት ለወታደራዊ ኃይላቸው ይመድባሉ። የሰው ኃይልን በማሰልጠን መሠረተ ልማቶችን በመገንባትና ዘመናዊ ትጥቆችን በመታጠቅ ላይ ናቸው። ግሎባል ፋየር ፓወር ኔትወርክ ጂኤፍፒ ባወጣው የደረጃ ሰንጠረዥ መሠረት በአፍሪካ ውስጥ ቀዳሚ የሆኑትን አስር ወታደራዊ ኃያል ሀገራት እንመለከታለን። ኢትዮጵያ በጦር ኃይል ጥንካሬ ከአህጉራቱ በየትኛው ደረጃ ላይ እንደምትገኝ ይፋ የምናደርገው ይሆናል። እስከ መጨረሻው ድረስ ከእኛ ጋር ይቆዩ። አስረኛ ሊቢያ፣ በዓለም 76ኛ። የሰሜን አፍሪካዊቷ የነዳጅ ሀብት ባለቤት ሊቢያ ምንም እንኳን የሞአመር ጋዳፊ መንግሥት ከወደቀ ወዲህ በእርስ በርስ ጦርነት ውስጥ ብትገኝም በወታደራዊ አቅሟ በአፍሪካ አስረኛ ደረጃ ላይ ተቀምጣለች። ያላት ስትራቴጂያዊ ስፍራ እና ታላቅ የተፈጥሮ ሀብት አገሪቱ ከ30 ሺህ በላይ መደበኛ ሰራዊት እንዲኖራት በማድረግ በሰንጠረዡ ከፍ ብላ እንድትቀመጥ አስችሏታል። ዘጠነኛ፣ ሱዳን በዓለም 73ኛ ላለፉት ሁለት ዓመታት ውስብስብ የእርስ በርስ ጦርነት ውስጥ የምትገኘው ጎረቤታችን ሱዳን። አገሪቱ ከባድ ፖለቲካዊ ቀውስ ውስጥ ብትሆንም ባላት ወታደራዊ አቅም በአፍሪካ ዘጠነኛ ደረጃን ይዛለች። የሱዳን ጦር ከዘጠና ሺህ በላይ መደበኛ ሰራዊት ያለው ሲሆን በውስጥ ግጭት ውስጥ ሆኖም በአፍሪካ ጠንካራ ከሚባሉት መካከል የተመደበ ነው። ስምንተኛ ዲሞክራቲክ ሪፐብሊክ ኮንጎ በዓለም 66ኛ። በማዕድና ሀብቷ የታወቀችው ዲሞክራቲክ ኮንጎ የሰራዊቷ ጥንካሬ በአፍሪካ ስምንተኛ ደረጃ ላይ ይገኛል። በምስራቃዊ ክፍል ከሚንቀሳቀሱ አማጽያን ጋር የማያቋርጥ ትግል የምታደርገው ኮንጎ ጥንካሬዋን የምታገኘው በዓለም አቀፍ ትብብር ድጋፍና ለጦር ኃይሏ በምትመድበው ከፍተኛ በጀት ነው። ኮንጎ ከ160 ሺህ በላይ መደበኛ ሰራዊት ያላት ሀገር ነች። ሞሮኮ በዓለም 59ኛ። ከአውሮፓ ጋር የምትዋሰነዋ ንጉሳዊ ሀገር ሞሮኮ በአፍሪካ ሰባተኛ ደረጃን ይዛለች። ሞሮኮ ወታደራዊ ኃይሏን የምታጠናክረው ድንበር ጥበቃን ለማጠናከርና በምዕራብ አፍሪካ የሚንቀሳቀሱ አሸባሪ ቡድኖችን ለመቆጣጠር ነው። ጠንካራው ምጣኔ ሀብቷና ከምዕራባውያን ጋር ያላት ጠንካራ ወታደራዊ ትብብር የ200,000 የሚጠጉ አባላት ያሉት ጠንካራ ሰራዊት እንዲኖራት አስችሏታል። ስድስተኛ አንጎላ በዓለም 56ተኛ አንጎላ በዚህ ዓመት በአፍሪካ ስድስተኛ ደረጃ ላይ ትገኛለች የጦር ኃይሏ ጥንካሬ ምንጭ ከነዳጅ ሀብታው የምታገኘው ከፍተኛ ገቢ ነው ይህም የደህንነት ስጋቶችን ለመቋቋም 110 ሺህ የሚጠጉ መደበኛ ሰራዊት እንድታጠናክር አስችሏታል አምስተኛ ኢትዮጵያ በዓለም አምሳ ሁለተኛ የጥንካሬዋ ታሪክ የዘመናት የሆነው ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ አምስተኛ ደረጃ ላይ ተቀምጣለች። በዓለም ደግሞ አምሳ ሁለተኛ ደረጃ ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው የውስጥ ደህንነትን ለማስጠበቅና በአፍሪካ ቀንድ ያለውን ቀጠናዊ ግጭት መቋቋም በሚል አገሪቱ ሰራዊቱን በዘመናዊ የጦር መሳሪያዎች ለማስታጠቅ ወሳኝ የሆኑትን መሳሪያዎችን በአገር ውስጥ ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋዕለ ነዋይ ታፈሳለች። ኢትዮጵያ ከ160ሺ በላይ መደበኛ ሰራዊት ያላት ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ሀገር ናት። የኢትዮጵያ ጦር በአገር ውስጥ ደህንነትን ከመቆጣጠር በተጨማሪ በሌሎች ሀገራት በሚካሄድ የሰላም ማስከበር ተልእኮ ውስጥም ዋነኛ ተሳታፊ ነው። ደቡብ አፍሪካ በዓለም አርባኛ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ በአፍሪካ አራተኛ ደረጃ ላይ ትገኛለች አገሪቱ የምትታወቀው እጅግ ዘመናዊ የመከላከያ ኢንዱስትሪዎች ያሏት መሆኑ ነው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጋትን አብዛኞቹን ትጥቆች ራሷ ተመርታለች ከ ሺህ በላይ መደበኛ ሰራዊት ያላት ሲሆን ጥንካሪዋን የገነባችው በቴክኖሎጂ አቅሟ ነው ሶስተኛ ናይጄሪያ፣ በዓለም 31ኛ። የምዕራብ አፍሪካዊ ግዙፍ አገር ናይጄሪያ በአፍሪካ ሶስተኛ ደረጃ ላይ ትገኛለች። ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለ ነዋይ መድባ ሰራዊቷን አጠናክራለች። ሰራዊቷን የገነባቸው የውስጥ አማጽያንና የሽብር ቡድኖችን ለመቋቋም ሲሆን ከ230 ሺህ በላይ መደበኛ ሰራዊት አላት። ሁለተኛ፣ አልጄሪያ፣ በዓለም 26ኛ። ወደ አፍሪካ ሁለተኛ ወታደራዊ ኃይል አገር ስንመጣ አልጄሪያ ትገኛለች። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው ከነዳጅ ዘይት ገቢ በሚመደበው ግዙፍ በጀት አማካኝነት ነው። ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ የ325,000 መደበኛ ሰራዊት እንዲኖረው አድርጓል። አንደኛ፣ ግብፅ በዓለም 19ኛ የአፍሪካ ቀዳሚዋ ወታደራዊ ኃይል አገር ግብፅ በዓለም ደረጃ በ19ኛ ደረጃ ላይ የምትገኘዋ ግብፅ የጦር ኃይሏን ለማጠናከር ከአሜሪካ የምታገኘውን ዓመታዊ 1.5 ቢሊዮን ዶላር ወታደራዊ ድጋፍ ጨምሮ ከፍተኛ እርዳታዎችን ታገኛለች የ440 ሺህ መደበኛ ሰራዊት ያላት ግብፅ በመካከለኛው ምስራቅ የሚገኘውን የራሷን ደህንነት ከመጠበቅ ባሻገር በአፍሪካ ቀዳሚ ወታደራዊ ኃይል በመሆን ትመራለች። የአፍሪካ ሀገራት ለግዛታቸው ደህንነትና ለቀጠናዊ ሚና ከፍተኛ ቦታ መስጠታቸውን ይህ የደረጃ ሀዝ በግልጽ ያሳያል። ኢትዮጵያም ቢሆን አምስተኛ፣ እንዲሁም በምስራቅ አፍሪካ ቀዳሚ ወታደራዊ ኃይል መሆኗ የጂኦፖለቲካዊ ክብደቷን ያረጋግጣል። የእናንተ አስተያየት ምንድን ነው? የዚህ የደረጃ ሰንጠረዥ የሀገሪቱን ትክክለኛ የኃይል ሚዛን ያሳያል ብለው ያስባሉ ወይስ የተለየ አመለካከት አላችሁ? በኮሜንት ስፍራው ላይ ሀሳባችሁን ጻፉልን። የዛሬን አበቃን። በያላችሁበት መልካም መልካሙ ይግጠማችሁ።